ሰላም ሰላም፣ ወደ አድማቾቻችን ይህ የአያ ስፖርት ነው። ቸልሲን የሚመለከቱ መረጃዎችን ይዤ ተመልሼ መጥቻለሁ። ወደ አድማጮቻችን የአያ ስፖርትን ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱም። ታዳጊው ተጫዋች በቸልሲ ቤት ረጊ ዋልሽ በኤንዞ ማሬስካ ስር ባለፈው አመት እና በዘንድሮ የውድድር አመት አዲስ እድል ተሰጥቶት እየተጫወተ እንደሚገኝ ይታወቃል። ታዲያ ይህ ተጫዋች በ17 ዓመቱ አዲስ ኮንትራት ከቸልሲ ጋር ለመፈረም ተስማምቷል። የመጀመሪያ ኮንትራቱን ነው የሚፈርመው አምና ከዩርጋርደን ጋር ቸልሲ በኮንፈረንስ ሊጉ ባደረገው ጨዋታ ላይ ለመጀመሪያ ጊዜ ቸልሲን ወክሎ ሲጫወት ያያችሁት ረጊ ዋልሽ አሁን የቸልሲ የዋናው ቡድን አባል ሆኖ በዘንድሮ ድራማት የሚቀጥል ይሆናል። በአያክሱ ጨዋታ ላይ የመሰለፍ እድል እንዳገኘ ታይቷላ ጮት ስታይሉ ከፔድሪ ጋር ይመሳሰላል። ታዲያ ቸልሲዎች እንግዲህ በተለይ ከብሉኮ ግሩፕ መምጣቱን ተከትሎ ከኦባሃም ጋር ወይም የቸልሲ ታዳጊዎች ማሰልጠኛ ማዕከል ጋር ያለባቸው ችግሮች እንደነበሩ ይታወቃል። አምና ጀምረው ግን ኤንዞ ማሬስካ ለብዙ ታዳጊዎች እድል እየሰጡ ይገኛሉ። ታዲያ እነዚህ ታዳጊዎች የሚቀጥሉት ዓመታት የቸልሲን ዋናው ቡድን ይተካሉ በቸልሲ ዋናው ቡድን ውስጥ ውጤታማ የሆናሉ ተብሎ ይጠበቃል። ታይሪክ ጆርጅን እያየን ነው። አችፖንግ፣ ጆሽ አችፖንግ በጣም ምርጥ ፐርፎርማንሱን እያሳየ ይገኛል። እንግዲህ እዚህ ስብስብ ውስጥ ሊሆን የሚችለው የነበረው ኒጎሞሃ አሁን በሊቨርፑል ቤት እየተጫወተ የሚገኘው ታዳጊው አንዱ ተጫዋች ነው። ታዲያ ቸልሲ ይህንን ሁኔታውን ማስቀጠል ካስፈለገ ታዳጊዎቹን ከዝውውር መስኮቱ ከሚያመጣቸው ተጫዋቾች ጋር ማጣመር የሚያስፈልግ ነው የሚሆነው። ያንን በሚገባ የሚያከናውን ይሆናል ተብሎ ይጠበቃል። ታዲያ ወደ ዳልማዎቻችን ረጊ ዋልሽ አዲስ ኮንትራክቱን መፈረሙን ተከትሎ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ጅዩልሽማን ነው ብለን በምናይበት ጊዜ ለቸልሲ እንግዲህ ከታዳጊነቱ ጀምሮ መጫወት የቻለ ድንቅ ታዳጊ ነው። ብዙዎቹ በአማካኝ መስመር ላይ ካለው ድንቅ ብቃት የተነሳ ከብዙ ተጫዋቾች ጋር ያመሳሰሉታል። እንግዲህ ይህ ተጫዋች ኦክቶበር 20 ነው እንግዲህ በፈረንጆቹ አቆጣጠር ሁለት ሺ ስምንት የተወለደው አስራ ሰባት ዓመት ሞልቶታል። እስከ 76 ቁመቱ የሚረዝም ይሆናል። የአማካኝ መስመር ላይ ቦክስቱ ቦክስን መጫወት የሚችል ነው። በቸልሲ ማሊያ አርባ ስድስት ቁጥርን ያደርጋል። ታዲያ ቸልሲን ገና በስምንት ዓመቱ ነው የተቀላቀለው። ይህ ምን ያክል ለቸልሲ የተለየ ትርጉም እንደሚሰጠው ለዚህ ተጫዋች ማየት ትችላላችሁ። እንደዚህ አይነት ተጫዋቾችን በስብስብ ውስጥ ማቆየት ያስፈልጋል። ጄምስ አለ እዚህ ስብስብ ውስጥ ለታዳጊዎቹ አርአያ የሚሆን ከቸልሲ አካዳሚ መካከል የወጣው በተለይ ደግሞ ከስምንት ዓመታቸው ጀምረው ሌላ አካዳሚ ሳያዩ ቸልሲ ብቻ የተጫወቱ ሲሆኑ ደግሞ የተለየ ትርጉም የሚሰጠው ይሆናል። እንግዲህ ከዩርጋርደን ጋር በኮንፈረንስ ሊጉ ነበር አምና በግንቦት ወር ለመጀመሪያ ጊዜ ለቸልሲ መጫወት የቻለው የቸልሲን 18 ዓመት በታች ከ21 ዓመት በታችና ዘንድሮ ደግሞ ከዋና ከቡድን እየተጫወተ ይገኛል። አስፈላጊ የሆነ ድንቅ ብቃቱን እያሳየ ይገኛል። ታዲያ ይህ ተጫዋች ለእንግሊዝ ከ18 ዓመት በታች፣ ከ17 ዓመት በታች፣ ከ16 ዓመት በታች ለሁሉም መጫወት የቻለ ነው። ድንቅ የሆነ ክህሎት አለው። ይህንን ክህሎቱን ማሳደግ የሚያስፈልግ ነው የሚለው የጫወት ስታይሉን በምናይበት ጊዜ በተለይ ሳጥን ወደ ሳጥን እንዲሁም ደግሞ ጉልበቱ፣ ቦታውን የመረዳት አቅሙ፣ ቴክኒካል ብቃቱ የተለየ ተጫዋች ያደርገዋል። ጥንካሬዎቹ ምንድናቸው ካልን ኳሱን ይዞ መቆየት ፔድሪ ጋር ተጫዋቹን የሚያመሳስሉት ወይም ያለው ሎት የሚመስለው ኳሱን ይዞ በመቆየት ላይ ፕረስ በሚደረግበት ጊዜ በቀላሉ ኳሱን አይለቅም። በዚህ የተነሳ በጣም ድንጋይ ህሎት አለው። ከዛ ውጭ ኢንቴሊጀንት የሆነ ወይም ደግሞ ቦታውንና የኳሱን የሚያርፍበትን ቦታ በመገመት ረገድ በጣም ጥሩ ነው። ለትራንዚሽን የሚሆን ነው። ከዛ ውጭ ደግሞ በአመራር ሂደቱም ጥሩ የሚባል ነው። ታዲያ ይህ ተጫዋች ወደ ዋናው ቡድን ሲመጣ ትንሽ ሊያስቸግረው የሚችሉ ሁኔታዎች ይኖራሉ። ቸልሲ ታዲያ ይህንን ተጫዋች በዘንድሮ ውድድር አመት የስብስቡ አካል አድርገው ለሚቀጥለው ውድድር አመት ደግሞ በውሰት መልቀቅ ይችላል። ካለበለዚያ ወደ ስትራቶስቡርግ የሚያቀና ይሆናል ተብሎ ይጠበቃል። እንደዚህ አይነት ታዳጊዎችን የተለያዩ ቦታዎች ማጫወት በኤንዞ ማሬስካ በኩል ይጠበቃል። ጆሻች ፖንግ ላይ ይህንን ሲያደርጉ አይተናል። ታይሬክ ጆርጅ ላይ ይህንን ሲያደርጉ አይተናል። ታዲያ ዘንድሮ ደግሞ ረጊ ዋልሽ አዲሱ ተረኛ ሆኗል። ወደ ደማቻችን ሌሎች መረጃዎችን ፈጠን ፈጠን እያልኩ ላደረሳችሁ አንደኛው የሚሆነው ሞሳያስ ካይሴዶን በሚመለከት ቸልሲ አዲስ ኮንትራት ሊያቀርብለት እንደሆነና ሪያል ማድሪድ ደግሞ ይህንን ተጫዋች ለማስፈረም እንቅስቃሴዎችን እንደጀመረ መረጃዎች ያሳያሉ። ይህ ተጫዋች ታዲያ ቸልሲ ቤት የመጀመሪያ ኮንትራቱን ሰባት ዓመት እንደፈረመ ይታወቃል። ታዲያ ከቅርብ ጊዜ ወዲህ በዣቪ አሎንሶ የሪያል ማድሪድ የሚመራው ዣቪ አሎንሶ ማለት ነው፣ አዲስ አማካይ መስመር ተጫዋች ይፈልጋሉ። አንዱ ለዣቪ አሎንሶ የአማካይ መስመሩን በሚገባ መያዝ የሚችል ተጫዋች ይፈልጋል። ታዲያ ካይሴዶ አንዱ ተመራጩ ነው መቷል። ካይሴዶ እንግዲህ የተለየ ክህሎት ያለው ተጫዋች እንደሆነ በቸልሲ ቤት አሳይቷል። ከቸልሲ ሌጀንዶች ውስጥ አንዱ የኒጎሎ ካንቴ፣ መካሌሊ ኢሴን እናነሳለን አለት በስድስት ቁጥር ቸልሲ ስድስት ቁጥር ምርጥ ጥቁር ተጫዋቾችን አጦ አያቅም። የካይሴዶ ደግሞ የእነዚህ ሁሉ ተጫዋቾች ጥምረት ይመስላል። የማካሌሊ አይነት የሚገርም የማስጣል ብቃት ያለው ተጫዋች ነው። የኢሴን አይነት ሹት ማድረግ የሚችል ነው። ከዛ ውጭ ደግሞ የኒጎሎ ካንቴ አይነት ደግሞ ፍጥነቱና እንዲሁም ደግሞ ቦክስ ቱ ቦክስ ብታረጉት እንኳን ሽፋኖችን መስጠት መቻሉ በጣም የተለየ ተጫዋች ያደርገዋል። ታዲያ ይህ ተጫዋች ቸልሲ ቤት ሲመጣ ብዙ ነገር ተጠብቆበታል። የተጠበቀበትን ደግሞ በሚገባ እያከናወነ ይገኛል። ታዲያ ቸልሲዎች በሳምንት 170ሺህ ደሞዝ ነው የሚከፍሉት። አሁን እስከ 250ሺህ ለማቅረብ እና ተጫዋቹን በቸልሲ ቤት የሚያቆየውን አዲስ ኮንትራት እንዲሁም ከፍ ያለ ረጅም ጊዜ በቸልሲ ቤት እንዲቆይ የሚያደረገውን ኮንትራት ለመስጠት ያስባሉ። ይህ አስፈላጊ ነው፣ ምክንያቱም በቅርቡ ኤጀንቱ እንዳሰናበተ ባለፉት ፕሮግራሞቻችን አቅርበናል። አሁን በቤተሰቡ ነው የሚመራው። ሪያል ማድሪድ የብዙ ተጫዋቾችን መንፈስ የብዙ ተጫዋቾችን ሀሳብ የሚያስቀይር ቡድን ነው እና እዚህ ላይ ጥንቃቄ መውሰድ ያስፈልጋል። ቸልሲ በፍጥነት ተጫዋቹን ኮንትራት ለማስፈረም በዚህ ውድድር ዓመት መጨረሻ ድረስ ድርድሮችን ያድርገው ኮንትራቱ እንደሚፈርም ይተማመናሉ። ምክንያቱም እንግዲህ አስፈላጊው ሁኔታ ተጫዋቹ በቸልሲ ቤት ለመቆየት መፈለጉ ነው። ያንን ደግሞ የሚያደርግ ይሆናል ተብሎ ይጠበቃል። ሌላኛው መረጃ ወደ አድማቻችን ዲያጎ ሞሬራን ይመለከታል። የዲያጎ ሞሬራና ስትራቱስቡርግን የሚመለከት ቀጣይ አንድ ፕሮግራም እሰራለሁ። በአጠቃላይ ስትራቱስቡርግ ቡድን ወቅታዊ ብቃት በጣም አስደናቂ ሁኔታ ላይ ይገኛል። ቸልሲ የራሱን ተጫዋቾች እየመለመለ ይገኛል። ከሰውን ስታዲያ ዲያጎ ማሞሪያ አንዱ ነው። ቸልሲ ዋልሽ ካስፈረመ በኋላ ወደ ስትራቶስቡርግ ኦልሞስት 1.7 ሚሊዮን ፓውንድ አውት ተቀምጦ እንደሸጠው እና መልሶ የመግዛት አማራጭ አለው የሚሉ መረጃዎች እያየው ይገኛሉ። ነገር ግን የተረጋገጡ አይደሉም። ይህ ተጫዋች በጣም አስደናቂ ክህሎቱን ካለፈው አመት ጀምሮ እያሳየ ይገኛል። በሁለቱም መስመሮች መሰለፍ ይችላል፣ በግራም በቀኝም። አጨራረሱ በተለይ ደግሞ ፓሪስ ሴንት ጀርመን ላይ ባለፈው ሳምንት ያስቆጠረው ጎል በጣም የሚገርም አይነት ጎል ነው ያስቆጠረው። ታዲያ ይህ ተጫዋች እንግዲህ ለቸልሲ አንዱ ሊፈርም የሚችለው ተጫዋች ነው የሚሆነው ተብሎ ይጠበቃል። ቸልሲዎች ድርድሮችን አድርገው ይህንን ተጫዋች መልሰው ገዝተው ከስትራትስቡርግ ራሱ ለመሸጥ ይፈልጋሉ። የተለያዩ ቦታዎችን መጫወት መቻሉ በቀኝ በግራ መጫወት መቻሉ ተጫዋቹን ተመራጭ ያደርገዋል። የቸልሲ ዋናው ቡድን ውስጥ የመጫወት እድልን ያገኛሉ ወይ ብላችሁ ከጠየቃችሁ፣ ትንሽ አስቸጋሪ የሚያደርገው ይመስለኛል። ጆቫኒ ኩንዳ አለ እዚህ ቦታ ላይ ተመሳሳይ ጫወት ተመሳሳይ ቦታ ላይ። ስለዚህ ጆቫኒ ኩንዳ የተሻለ የመጫወት እድል ስላለው የዋናው ቡድን አባል ይሆናል ብዬ አስባለሁ። ታዲያ ይህ ማለት ዲያጎ ሞሬራ ወደ ቸልሲ አይመጣም ማለት አደለም። እንደ አሜጋ ሁሉ ወደ ቸልሲ መጥቶ ፐርፎርማንሱ እየታየ ቸልሲ ለሌላ ጊዜ ደግሞ ለሌላ ሁኔታ ወይም ደግሞ ለሌላ ቦታ ወይ አለበለዚያ ደግሞ በቸልሲ ስብስብ ውስጥ ጥሩ ፐርፎርማንስ የሚያሳይ ከሆነ ደግሞ የስብስቡ አካል አድርጎ ለማቆየት ይፈልጋሉ። ሌላኛው እንግዲህ ቸልሲ እና የታዳጊዎች ፊርማ እንግዲህ አሁንም እንደ አዲስ እየተወራ ይገኛል። ታዲያ ቸልሲ እንዴት ወደ አዳዲስ ፊርማዎች መጣ ካላችኝ ደግሞ ከ20 አመት ወይም ከ20 አመት በታች የዓለም ዋንጫ እየተካሄደ እንዳለ ይታወቃል። በፍጻሜው ሞሮኮ አሸንፋ እንግዲህ አርጀንቲናን ዋንጫውን አሸንፋለች። ታዲያ ጨዋታ ውስጥ አስደናቂ ከነበሩ ቡድኖች ውስጥ ሶስቱ ናቸው፦ አርጀንቲና፣ ሞሮኮ ባለድሏ። ከዛ ውጭ ደግሞ ሜክሲኮን በጣም ጥሩ ፐርፎርማንስ አድርጋለች በውድድሩ ላይ። ታዲያ ቸልሲ የአርጀንቲናዎቹን ሁለቱን ተጫዋቾች ለማስፈረም ከቦካ ጁኒየር ጋር ንግግሮችን እያደረገ ይገኛል። አንደኛው ሚልተን ዴልጋዶ ይባላል። በጣም አስገራሚ የሆነ የአማካይ መስመር ተጫዋች ነው፣ የአርጀንቲናው ካንቴ ሉታል። ሌላኛው ዲሊያኒ ዩራሴቶ ነው። ዩራሴቶ የቀይ መስመር ተጫዋች ነው። ታዲያ ቸልሲ ሁለቱን ታዳጊ ተጫዋቾች ለማምጣት ድርድሮች ማድረግ ይፈልጋል። ኤልጋዶ ኳሱን በመያዝ በኩል አሁንም ቢሆን ግን በቦካ ጁኒየርስ መጫወት እድልን ገና አላገኙም። ታዲያ አሁን እግር ኳስ በጣም በፍጥነት እየተቀየረ ነው አለም ከደቡብ አሜሪካ የሚገኙ ታለንቶችን በሌሎች ቡድኖቹ እንደ ቸልሲ ባሉ ማለትም ስትራስቡርግ ላይ ያቆያቸዋል። ከዛ ወደ ቸልሲ ዋናው ቡድን ይመጣሉ። ታዲያ እነዚህ ሁለቱ ተጫዋቾች በኳሱ ረገድ በጣም ጥሩ ነው፣ ለቦካ ጁኒየርስ ግን መጫወትን አልቻሉም። እኔ በተለይ በጣም ያስገረምኝ ዩራሴቶ ነው። ዩራሴቶ በሚቀጥሉት አመታቶች ውስጥ ከአርጀንቲና የተገኘ ምርጥ የቀይ መስመር ተመላላሽ የሚሆን ነው። በጣም ዳንኤል ቬስን የሚያስታውስ አይነት ተጫዋች ነው። እንግዲህ በውድድሩም ሶስተኛው ምርጡ ተጫዋች ተብሏል። ኳሱን የሚያሻማበት መንገድ፣ አሲስት የሚያደርግበት መንገድ፣ ኳስ እግሩ ላይ ሲሆን የሚያምር ታዳጊ ተጫዋች ነው። ታዲያ ይህንን ተጫዋች ቸልሲዎች ለማስፈረም ይፈልጋሉ። ቸልሲ ጥረቶቹ እንደቀጠለ ነው የሚገኙት። ተጫዋቾችን በማስፈረሙ ረገድ እነዚህ ተጫዋቾች በሁለት አይነት መንገድ ነው የሚወጡት። አንደኛው ወደ ስትራቶስቡርግ ነው ብዙዎቹ ለመሄድ እና በስትራቶስቡርግ ደግሞ ካሉ ተጫዋቾች ውስጥ ቸልሲ ምርጥ ፐርፎርማንስ ያላቸውን ደግሞ እንደ ባለፈው የውድድር አመት ሁሉ ደግሞ የሚያሰናብት ይሆናል። ያንንም በሚገባ የሚያከናውን አንዱ እንግዲህ ከዚህ ውስጥ እንግዲህ ዩራሴቶ ቸልሲ የሚያስፈርሙት ከሆነ ለሚቀጥለው ክረምት ባርኮን ነው የሚለቀው። እንግዲህ የባርኮ ጉዳይ ደግሞ ሌላኛው አርጀንቲናዊ ነው ወዳድማቻችን። ታዲያ ባርኮ ከአርጀንቲና ቸልሲዎች በሚገባ ሞከሩ፣ ነገር ግን ወደ ስትራስቡርግ መሄድ ስለማይፈልግ ብራይተንን መረጠ። ብራይተን በውሰት ወደ ሲቪያ ላከው። ሲቪያ ያልተሳካ ጊዜን ካሳለፈ በኋላ ቸልሲ በአምና ጥር ይህን ተጫዋች አስፈረመው፣ ወደ ስትራስቡርግ ላኩት፣ ወይም ስትራስቡርግ አስፈረመው። በስትራትስቡርግ የሚቀመስ አልሆነም። ባለፉት አመታቶች በማለት ይህን ያለፉት ዘጠኝ ወራት ምርጡ ፐርፎርማንስ ነው በስትራቱስ ቡርግ እያሳየ የሚገኘው ታዲያ ይህ ተጫዋች እንግዲህ ባየር ሙኒክ ከሆኑ ይህንን ተጫዋች ለማስፈረም እየፈለገ ይገኛል ወደ አርባ ሚሊዮን ዩሮ ባየርን የሚያቀርብ ይሆናል ቸልሲ እንግዲህ አሁን ወደ አስር ሚሊዮን ዩሮ እራሱ አላወጣበትም ይህንን ያክል ተርፍ ብለስትራቱስ ቡርግ የሚያስገኝ ይሆናል እንግዲህ ቸልሲም ተጫዋቹን አይቶ በጣም በዚህ ፐርፎርማንሱ የሚቀጥል ከሆነ ቸልሲም ሊያስፈርሙ ይችላል ታዲያ ዩራሴቶ የባርኮን ቦታ በስትራትስቡርግ የሚሸፍን ይሆናል ሌላኛው መረጃችን የሚሆነው ለድማቻችን በቸልሲ ቤት ሊያም ዴላፕ እንግዲህ ከጉዳቱ እንዳጋገመ ኤንዞ ማሬስካ ጋር ተናግረዋል። ያ ማለት የዋናው ስብስብ አካል በሚቀጥሉ ጨዋታዎች በተለይ በካራባኦ ካፕ ጨዋታ ውስጥ የመሆን እድል እንደሚኖረው ተናግሯል። ይህ ለቸልሲ በጣም አስደሳች ዜና ነው። ሌላኛው እንግዲህ ዴልጋዶ ነው። ዴልጋዶ ሌላኛው ታዳጊ አማካይ መስመር ተጫዋች ነው። እንግዲህ ከዚህ በፊት ከቦካ ጁኒየርስ አንዱ እንግዲህ ቸልሲ ብዙ ገንዘብ ያወጣበት ኤንዞ ፈርናንዴዝ እንደነበር ከሪቨር ፕሌት እንደምታስታውስ ነው። ከሪቨር ፕሌት በቀጥታ ቤኔፊካ ከቤኔፊካ ስለገዛው ነው ቸልሲ ያን ያክል ገንዘብ ያወጣበት። ታዲያ ይህንን ሁኔታ ለመቀየር ሲባል ነው ከስትራስቡርግ አድርገው የሚያመጡ ተጫዋቾችን። ውጤታማነታቸው አንዱ በአንድሬ ሳንቶስ ታይቷል። አሁንም ደግሞ እየቀጠሉ ይገኛሉ። ታዲያ ቸልሲና ስፖንሰርሺፑ እንዴት ደረሰ እያላችሁ ደርማቻችን እናንተ እየጠየቃችሁ ነው። አጠራጠራጌ ላቅርብላችሁ የቪየትናሙ የቴክኖሎጂ ካምፓኒ የቸልሲ የማሊያ ላይ ስፖንሰር ለመሆን ተስማምቷል። ነገር ግን የመሀሉ የማሊያው ስፖንሰር ሳይሆን የጂየው ነው። የጂየው ነው ስፖንሰር የሚሆኑት አስር ሚሊዮን ፓውንድ የሚከፍሉ ይሆናል። ይህ ለቸልሲ ጥሩ የስፖንሰር ማሊያ ነው። ነገር ግን አሁንም የዚህ ስፖንሰር ጉዳይ የአንድ ዓመት ብቻ ነው ለቸልሲ ትንሽ አስቸጋሪ የሚሆን ነው። የስፖንሰር የፊት ለፊት ስፖንሰር ደግሞ አሁንም እየፈለገ ይገኛል። ቸልሲ መስማማት አልቻሉም። በ2026 ነው አዲስ ኮንትራክትን መፈረም ያሰቡ የሚገኙት። የደቨር ፎሎ የደቨር ፎሎ ማለት ነው በጣም አስገራ ተጋራሚው የሊቨርፑሉ ምልመላና የእንዲሁም ደግሞ የመልመላ ዳይሬክተሩ ነው ሲሰራ የነበረውን ተጫዋች ቸልሲዎች አሁንም ይህንን ኃላፊ ለማምጣት ሙከራ እያደረጉ እንደሚገኙና ጫፍ እንደደረሰ ይታወቃል። ታዲያ ይህ ሰው ሲመጣ በሁለት ግሩፕ ነው ቸልሲ ከፍተኛውን ያመራር ኃላፊዎች እንዲኖሩት ይፈልጋል። የተለያዩ ተጫዋቾችን በተለያየ አይነት መንገድ እንዲሁም ደግሞ አሰልጣኙ አንድ ቦታ ላይ ማሰልጠን ላይ ብቻ እንዲያተኩር ምልመላው በሙሉ በቸልሲ ኃላፊዎችና በተለያዩ አይነት ፖዚሽን ባላቸው እንደሚቀጥልና የነፖል ስታሊና ሊስትዋርት ኃላፊ ለመሆን ሳይሆን የእሱ ሌላ ድርሻ ተጫዋቾች ን መመልመል የክለቡን እቅዶች እና እንዲሁም ደግሞ ማስማማት ላይ እንደሚሰራ የሚጠበቅ ነው የሚሆነው። ሰላም፣ ሰላም ወደ ድማቻችን ይህ የያ ስፖርት ነው። ያ ስፖርትን ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ።